የአፍሪካ ቀንድ ሀገሯ ሶማሌ ለአሜሪካ ብቸኛ የምትቆጣጠራቸው ስልታዊ ወደቦችና የጦር ሰፈሮች ለመስጠት ሀሳብ ማቅረቧን ሮይተርስ ዘገበ። ከዚሁም ጋር ተያይዞ ሶማሌ ለአሜሪካ ቁልፍ ወደብ ለመስጠት ያቀረበቸውን ሀሳብ ሶማሌላንድ ውድቅ አደርጋለች። ሰላም ጤና ይስጥልን ውድ የኢትዮ ከረንት የዩትዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? የተመራረጡ አርዕስተ ዜናዎች ወደ እናንተ ይዘን እንቀርባለን። እስከ ፍጻሜው ድረስ በአብሮነት እንዲዘልቁ በአክብሮትና በትህትና እንጠይቃለን። ቤተሰብ ለመሆን ላይክ፣ ሸር፣ ሰብስክራይብ እንድታደርጉ በትህትና እንጠይቃለን። ወደ ዝርዝር ጉዳዮች እንገባለን። ሶማሌ ለአሜሪካ ቁልፍ ወደብ ለመስጠት ያቀረበችውን ሀሳብ ሶማሌላንድ ውድቅ አድርጋለች። በርበራ በኤደን ባህር ሰላጤ ቁልፍ ስትራቴጂያዊ ስፍራ የያዘ ወደብ ነው። ራሷ በነጻ አገርነት ያወጀችው ሶማሌላንድ የሶማሌ መንግስት በርበራ የሚገኘው ወደብና ወታደራዊ አየር ማረፊያ አሜሪካ በብቸኝነት እንድትቆጣጠር ያቀረበ ሀሳብ ውድቅ አድርጋለች። በርበራ በሶማሌላንድ ሰሜናዊ ባህር ዳርቻ የሚገኘው ኤደን ባህር ሰላጤ ላይ ትገኛለች። ደረፕ ያቆጣጠር በ1991 ሶማሌ ወደ እርስ በርስ ጦርነት ስትገባ ነጻነቷን ያወጀችው ሶማሌላንድ ተቋሞቹ ሞቃዲሾ በችሮታ የምትሰጣቸው አለመሆኑን ገልጻለች። ሶማሊያው ፕሬዚዳንት አሰሸ መሀመድ ለአሜሪካው አቻቸው ዶናልድ ትራምፕ በጻፉት ደብዳቤ እና እንዲሁም ሮይተርስ የተመለከተውም ደብዳቤ በአሜሪካ በብቸኝነት ልትቆጣጠራቸው የሚችሉ የጦር ሰፈሮችና የወደብ አማራጮች ዘርዝረዋል። እንደ ሮይተርስ ዘገባ ከሆነ ፕሬዚዳንቱ አሜሪካ በብቸኝነት የምትቆጣጠራቸው ያቀረቡላቸው ባሊግ ዶርሉ እና በርበራ የጦር ሰፈርነት እንዲሁም የበርበራና የቦሶሳ ወደቦች ናቸው። የሶማሌው ፕሬዚዳንት በዚህ ደብዳቤ ላይ አራቱም የቀረቡት አማራጮች የአሜሪካ የደህንነት ስራዎች ያጠናክራል ሲሉ መግለጻቸው ተዘግቧል። የሶማሌላንድ የውጭ ጉዳይ ሚኒስተር አብዱሮህማን ዳሂ አዳን ተስፋ የቆረጠ አካል እርምጃ ነው ሲሉ ደብዳቤውን አጣጥለውታል። ትራምፕ ሁለተኛ የስልጣን ዘመናቸው ከመጀመራቸው በፊት በነበሩ ጭምጭምታዎች ሶማሌላንዳውያን አሜሪካ ለስራ ለ ሰላሳ አራት ዓመት ያህል በዲሞክራሲ መንግስት ሆና ለቆየችው ሶማሌላንድ እውቅና በመስጠት በዓለም የመጀመሪያ ሀገር ትሆናለች በሚል ተስፋ ሰንቀው ነበር። ሚኒስተር አዳን ለደብዳቤው በኤክስ ገጻቸው ላይ በሰጡት ምላሽ ለሶማሌልን የሚሰጠው እውቅና ለማስቆም የሚደረግ የሚከተሉት ምንም ነገር የለም ብለዋል። አሜሪካ የቅርባ አጋር የሆነችው የተባበሩት አረብ እምሬት ንብረት በሆነው ዲፕ ወርልድ የሚመራው የበርበራ ወደብ አቅራቢያ ማስፋፊያ ተደርጎላታል። ሚኒስትሩ ለሮይተርስ እንደተናገሩት አሜሪካ ሞኝ አይደለችም፣ በርበራ ወደብ በሚመለከት ከማንም ጋር መነጋገር እንዳለባት ታውቃለች ብለዋል። ሶማሌ ከአልቃኢዳና በሌሎች ታጣቂዎች ጋር የምታደርገው ውጊያ አሜሪካ መረጃ መስጠትና የአየር ድብደባ በመፈጸም ትልቅ ሚና ተጫውታለች። በደቡብና ና በመካከለኛው ሶማሌ የሚገኘው አካባቢዎችን የሚቆጣጠረው አልሸባብና ና አልቃኢዳ አጋር ነው ተብሎ ይታሰባል። ሞቃዲሾ ትራምፕ በመጀመሪያ ስልጣን ዘመናቸው እንዳደረጉት የሚሰጡትን ድጋፍ ይቀንሳሉ ተብሎ እንደሚሰጉ ታዛቢዎች ይናገራሉ። በታህሳስ ወር የሶማሌ መንግስት በአሜሪካና በሶማሌ ግንኙነት ተገቢውን የምክር ድጋፍ ለማግኘት በሚል አንድ ከፍተኛ ዋሽንግተን አማካሪ ድርጅት ለአንድ ዓመት የ600ሺ ዶላር ስምነት ተፈራርመዋል። የሶማሌው ፕሬዝዳንት ሐሰን ሼህ ሙሐመድ አሜሪካ በብቸኝነት እንድትቆጣጠራቸው ያቀረቧቸው ባሊግ ዶሉ ና በርበራ በጦር ሰፈርነት እንዲሁም የበርበራና ና ቦሶሳ ወደቦች ናቸው። ይህም አሜሪካ በቀጠናው እንደ ቻይና ና ሩሲያ ያሉ ተፎካካሪዎች የበላይነት ይሰጣታል ተብሏል። እነዚህ ስልታዊ ይዞታዎች አሜሪካ በቀጠና የምታደርገው ተሳትፎ የማጠናከር እድል ይሰጣታል። የማይቋረጥ ወታደራዊና ሎጂስቲክ መዳረሻዎች ለአሜሪካ በማረጋገጥ ሌሎ የውጭ ተወዳዳሪዎች ለእነዚህ ወሳኝ የኮሪደር ውስጥ እንዳይገኙ ይከላከላል ሲሉ ደብዳቤ ዋቢ አድርጎ ሮይተርስ አስነብበዋል። ባሊ ዶግሉ ከዋና ከተማይቱ ሞቃዲሾ በሰሜን ምዕራብ በ90 ኪሎ ሜትር ርቀት ላይ የምትገኘው ሲሆን የቦሳሶ ወደብ ከፊል ራስ ገዝ በሆነችው ፖትላንድ ትገኛለች። በዚህም የተነሳ የፌደራል መንግስት ለአሜሪካ በችሮታ ለመስጠት ያቀረበ ጥያቄ የፖትላንድ አስተራር ውርቅ ሊያደርገው ይችላል ተብሎ ይጠበቃል። የፖትላንድ ባለስልጣን በደብዳቤ ላይ እስካሁን አስተያየት የሰጠው ባይሆንም ጋሮን ኦንላይን የተባለ መገናኛ ብዙሀን ግን ሞቃዲሾ መንግስት ለአሜሪካ ደብዳቤ ጻፈው ነርሱን ሳያማከር እንደሆነ ገልጿል። ይህም በፖትላንድና በሞቃዲሾ መካከል ያለው ግንኙነት የበለጥ ሊያሻክረው ይችላል። ደብዳቤ ላይ የተገለጸው ሁለተኛ ወታደራዊ አየር ማረፊያ የሚገኘው ከዋና ከተማይቱ በሰሜን ምዕራብ በምትገኘው ባሌ ዶጉሌ ውስጥ ሲሆን በዚህ ስፍራ የሶማሌ ወታደሮችን አልሸባብን ለመዋጋት የሚያደርጉትን ጥረት ለማገዝ የአሜሪካ ወታደሮች ስልጠና እየሰጡ ይገኛሉ። በሶማሌላንድ ወደብ የውዝግብ መንስኤ ሲሆን ይህ መጀመሪያ አይደለም። ኢትዮጵያ ራሷ ነጻ ሀገርን ካወጀች በአለም አቀፍ ደረጃ ተቀባይነት ካላገኘችው ሶማሌላንድ ጋር 20 ኪሎ ሜትር የሚሸፍን የባህር በር ጠረፍ ለማግኘት የፈረመችው የመግባቢያ ሰነድ ሶማሌ በእጅጉ አስቆጥቷት በቀጠናው ከፍተኛ ውጥረት ያስከተለ መሆኑ ይታወሳል። በምላሹም ኢትዮጵያ ለሶማሌላንድ እውቅና ለመስጠት እንዲሁም ልማት ተቋማት ድርሻ ይኖራታል በሚል ነበር። ሶማሌና ኢትዮጵያ ዲፕሎማሲያዊ ግንኙነት ያቋረጠው ቁርሾ ውስጥ ከገቡ በኋላ በቱርክ አደራዳሪነት ስምምነት ላይ ደርሰዋል። በተወነጀለበት በኢትዮጵያ ጦርነት ሚናው በኬንያ ሊከሰስ እንደሚችል ተወሰነ። የግዙፍ ማህበራዊ ሚዲያ ፌስቡክ ወላጅ ኩባንያ ሜታ በትግራይ ተቀስቅሶ ወደ አማራና አፋር ክልል በተዛመተው ጦርነት ተጫውተዋል በተባለው ሚና ኬንያ ውስጥ መከሰስ እንደሚችል የሀገሪቱ ከፍተኛ ፍርድ ቤት መወሰኑ ተገልጿል። ለሁለት ዓመታት በዘለቀው ደም አፋሳሽ ጦርነት ወደ ብሔር ብጥብጥና ግድያ የሚመሩ ይዘቶች በማስተዋወቅ የተወነጀለው ሜታ ክስ በማየት የኬንያ ፍርድ ቤት የዳኛ ስልጣን እንዳለው ብይን መስጠቱን የአምኒስቲ ኢንተርናሽናል ስትራቴጂክ ሌቲጌሽን ኃላፊ ማንዶ ሙዳሪክ ሐሙስ ዕለት ገልጸው ነበር። በዛሬው ብያኔ ለሰብአዊ መብት ጥሰቶች አስተዋጽኦ ያደረጉ ግዙፍ የቴክኖሎጂ ኩባንያ ተጠያቂ ለማድረግ የሚያስችል አዎንታዊ እርምጃ ነው። ለፍትህ መንገድ የሚከፍቱና ታላቅ የቴክኖሎጂ መድረኮች ተጠያቂ የማይሆኑበት ጊዜ ያለፈበት መሆኑ የሚያሳይ ነው ሲሉ ኃላፊዋ ሊንዳ መናገራቸውን በዛሬው ዕለት አምነስቲ ኢንተርናሽናል ባወጣው መግለጫ ሰፍረዋል። ፌስቡክ በትግራይ ጦርነት ወት በገጹ ጥላቻ የሚሰነዝሩና ግጭት የሚያነሳሱ መልእክቶች አሰራጭቷል በሚል የሁለት ቢሊየን ዶላር ካሳ እንዲከፈል ክስ የተመሰረተበት ከሁለት ዓመት በፊት ታሳሶር ነበር። የሜታ የህግ ባለሙያች ቡድን በበኩላቸው ኩባንያው በአሜሪካ ውስጥ የተመዘገበ መሆኑ በኬንያ ሊታይ አይገባም በሚል ከዚህ ቀደም ተከራክሮ ነበር የፍርድ ቤት ውሳኔ ተከትሎ የሜታ የህግ ተወካዮች ይግባኝ በመጠየቅ ፍቃድ በመጠየቃቸው እንዲሁም ክሱን ውድቅ እንዲሆን ጥረት ይቀጥላሉ ብለዋል። በተጨማሪም ተፈጽመዋል በተባለ የሰብአዊ መብት ጥሰቶች ኢትዮጵያ ስለተፈጸመ በኬንያ ሊሰሙ አይገባም በሚል መከራከሪያ አቅርቦ የነበረ ቢሆንም የኬንያ ከፍተኛ ፍርድ ቤት ክሱን በማየትም ሆነም በማጤን ዳኛ ስልጣን አለኝ ብሏል። ሜታ በኬንያ በተከሰሱ መካከል ትግራይ ተወላጅ የሆኑት አባት ፌስቡክ ላይ በተለጠፈ ጽሁፍ ምክንያት የተደረገው አብርሃም ማዕረግ አንዱ ነው። በባህርዳር ዩኒቨርሲቲ መምህር የነበሩት አባቱ ፕሮፌሰር ማዕረግ አማረ በብሔራቸው ላይ ያነጣጠረ ጽሁፍ በፌስቡክ መውጣታቸው ምክንያት በጥይት መገደላቸው ተገልጿል። በዚሁም የፕሮፌሰር ማዕረግ ስምና አድራሻ የያዘ እንዲሁም እንዲገደሉ ጥሪ ያደረገ ነበር። አባትየው ከመገደሉ በፊት አብርሃም እነዚህን ጽሁፎች እንዲነሱ ከፌስቡክ ሪፖርት ቢያደርግም በማህበራዊ ሚዲያ ልጥፍ ላይ ለማንሳት ፍቃደኛ እንዳልነበር ክስ ክሱ ያትታል። ጥቃቱ የፈጸሙት ግለሰብ በአካባቢ የሚተላለፉ ሰዎች ፕሮፌሰር ማዕረግ እንዳይረዷቸው ስላስጠነቀቁ ማንም ሰው ሊያተርፋቸው አልሞክረም። ፕሮፌሰር ማዕረግ በተተኮሰባቸው ከሰባት ሰዓት በኋላ ጥቅምት 24/2014 ዓ ም ሕይወታቸው አልፈዋል። ፌስቡክ ለአብርሃም ምላሽ የሰጠው ሪፖርት ካደረገ ከሶስት ሳምንት በኋላ እንዲሁም አባትየው ከተገደሉ ከስምንት ቀን በኋላ ነበር። ፌስቡክ የጥላቻ ንግር ቢያስቆምና በገጹ የሚለጥፉ ጽሁፎች በአግባቡ ቢያጠራ ኖሮ አባቴ አይሞትም ሲል አብርሃም ከዚህ ቀደም ለቢቢሲ ተናግሮ ነበር። አብርሃም ለፍርድ ቤት በተሰጠው ምስክርነት የፌስቡክ አልጎሪዝም ጥላቻ ዘልና ግጭት አነሳሽ መልእክቶች እንደሚያስተዋው ተናግሯል መልስ ይዘቶቹን ተጠቃሚ ተላልፎ ስለሚጨምሩ እንደማይወገዱም አክሏል። ሌላኛው ከሳሽ አምነስቲ ኢንተርናሽናል ተመራማሪ የነበሩት አቶ ፍስሐ ተክሌ ናቸው። አቶ ፍስሐ ተክሌ ከሁለት ዓመት ጦርነት ወት በኢትዮጵያ የሰሩት የነበረው የሰብአዊ ምስራዎች የበይነ መረብ ጥቃቶች ማስተናገዳቸውን ክሱ ያትታል። አብርሃም ከባቱ ፕሮፌሰር ማዕረጋ በኬንያ ነዋሪነታቸው ያደረጉት አቶ ፍስሐ በፌስቡክ በተጨማሪ ይዘቶች ምክንያት ለደህንነታቸው እንደፈሩ ገልጸው ነበር። ከሁለት ኢትዮጵያ በተጨማሪ ተሽከርካሪ ካቲባ የተሰኘ የኬንያ የመብት ተሟጋጅ ተቋም ናቸው። በሜታ ላይ ክስ የመሰረቱ ከሳሾቹ በፌስቡክ የተሰራጩ ጥላቻ ጋር በተያያዘ ለደረሰባቸው ጉዳት የ2 ቢሊዮን ዶላር ካሳ እንዲከፈላቸው፣ እንዲሁም የፌስቡክ አልጎሪዝም ላይ ለውጥ እንዲደረግ ይሻሉ። ለበርካታ አገራት ውስጥ የሚፈጸሙ የኩባንያ ሰብአዊ መብት ረገጣዎች የተጎዱ ማህበረሰብና ግለሰቡ አብዛኛው ፍትህ ለማግኘት ይቸግራሉ። በከፊል እንደ ሜታ ያለው ኩባንያዎች አገልግሎት ውሏቸው ተጠቅመው የፍርድ ቤት ተደራሽነት ስልጣን መገደብ በርካታ ተጎጆዎች እንዳይደርሷቸው ለማድረግ ስለሚሞክሩ ነው ሲል ማንዲ ሙዳሪክ አጽናኦት ሰጥተዋል። ሜታ በፌስቡክ ግጭት የሚያነሳሱና ጥላቻ የሚሰነዝሩ ጽሁፎች እንዲሰራጩ መረክ በመሆኑ ደም አፋሳሽ ጦርነት እንዲቀጥል አስተዋጽኦ አድርጓል በሚል ክስ ቀርቦ ተጽፎበታል። ፌስቡክ የመልእክት ይዘት በየመልኩ በሚፈርጀው አልጎሪዝሙ ግጭት የሚያነሳሱ ልጥፎች ተጠቃሚነት ተጠቃሚዎች እንዳያዩት ማስተዋወቅ ጨምሮ የሰው ህይወት መጥፋት ምክንያት ሆኗል ብሏል። ከሳሾቹ ፌስቡክ እንዲወስዷቸው ከጠየቋቸው የማሻሻያ እርምጃዎች አንዱ በጥላቻ ንግግር በግጭት አነሳሽ ይዘት ሳቢያ ጉዳት ለደረሰባቸው ካሳ የሚሆን አንድ ነጥብ ስድስት ቢሊዮን ዶላርና ተጨማሪ አራት መቶ አስር ሚሊዮን ዶላር ገደማ ካሳ ደግሞ ፌስቡክ ስፖንሰር ባደረጋቸው ይዘቶች ለደረሰው ጉዳት የሚውል ነው። ፌስቡክ አልጎሪዝም ጥላቸው የሚሰነዝሩ አደገኛ ይዘቶች በማሰራጨት እንዲቆጠቡ እንዲደረግ እንዲሁም በአገሪቱ ውስጥ ቋንቋ ይዘት ቁጥጥር የሚደረጉ ተጨማሪ ሰራተኞች እንዲቀጠሩ ክስ ይመሰርታል። ሜታ ከዚህ ቀደም የኬንያ ፍርድ ቤቶች የዳኝነት ስልጣን እንደሌላቸው በተጨማሪም የኩባንያው አገልግሎት ውል ተርምን ኦፍ ሰርቪስ እንዲሁም ምን አይነት አገልግሎቶች ከአሜሪካ ፍርድ ቤት ብቻ እንዲያዩ የሚደረግ ነው ብለዋል። ሊንዳ ይህ ውሳኔ ማህበረሰቦች በዓለም ውስጥ የትም ቢሆን ፍትህ ማግኘት እንደሚችሉ ተስፋ ይሰጣል፣ ከአሜሪካ አውሮፓ ውጭ ያሉ ሀገራት ተጠያቂነት በሌለበት ሁኔታ ትርፍ ማግኘ የሚቻልባቸው ገበያዎች አድርጎ ብቻ የመመልከት ሀሳቤ ሊቆም ይገባል ብለዋል። እነዚህ ማህበራዊ ሚዲያዊ መድረኮች ኃላፊነት ለመወጣት ከትርፍ ይልቅ ለሰብአዊ መብት ቅድሚያ የሚሰጡ ነው ሲሉ ማክለዋል። አምነስቲ በሁለት አመታት በነበረው ደም አፋሳሽ ጦርነት ሜታ ሚና እንደነበረው ሜታ ፌለር ኮንትሪቢዩት አቢዩዝ አጌንስት ትግራይ ኮሚኒቲ ዱሪንግ ኮንፍሊክት ኢኖርዘን ኢትዮጵያ በሚል ርዕስ ጥቅምት 22/2016 ዓ ም በወጣው ሪፖርት አስነብቧል። የፌስቡክ አልጎሪዝም በትግራይ ማህበረሰብ ላይ ያነጣጠረ የጥላቻ ትርክቶች እንዲዛመቱ ያስቻለ እንዲሁም ይዘቶችን የመቆጣጠር ስርዓት እንዲሁም አይነት ጽሑፎች ለመለየት እንዲሁም ምላሽ መስጠት እንደተሳነው አምነስቲ ባደረገው ጥናት እንዳገኘው ገልጿል። ከነዚህም ሁኔታ በተጨማሪም በትግራይ ተወላጅ የሆኑት የዩኒቨርሲቲ መምህር ፕሮፌሰር ማዕረግ አማረ እንዲገደሉ አስተዋጽኦ አድርጓል ሲል